ቱቱ አፈር ትብላ ውሻ። እረ ጠላቷ ፈር ይላ፣ ጠላቷ ፈር ይላ ሔርሜላ ያለች። እንዴት ውሻ አፈር ትበላለች? የቡታጅራ ሴቶች ወይ የቡታጅራ ሴቶች፣ ነፂ ሰማሽ ጉድሽን? ሰማሽ ነፂ መርዶሽን ሰማሽ? ሩታ ለቀቀችላችሁ፣ ያው ጠባብሱት። እኔ ምለው አብርሃም ምንድን ነው የሆነ ነገር አለው እንበል ብላን እንያዘው ውርደት! ወይኔ ቡታ ጅራዎች እንደ ሰው እንደ ሴት ተዋርዳችኋል። እውነት ለመናገር ተዋርዳችኋል። ጭራሽ ፋውጥታአፍ ቅሬ ዋለው መርዶ ሽንስሚያ በቃ መርዶ መርዶ መርዶ ነው። ለሩታ ለነገሩ እሷ ድሮ ታውቀዋለች። ለአብርሃም ነው መርዶ። ጅል አይደል እሱ፣ በወንድማዊነት የቀረባት እሷ ግን ስርስሯን ሰርስሯት ድሮ ማፍቅረውን የመጣችው እስካሁን የተቀመጠችው ማፍቅረው ነው። ውጭ ስትባል ደግሞ አፈቅረዋለሁ አለች እናረፈችው። አቤት አቤት የሰማይ ንጉሥ እግዚአብሔር ሆይ እናንተ ቡታ ዝራ ይሰማችሁ፣ ጉዳችሁን ይቀርባሉኝ። እኔ ምንም ማድረግ አልችልም። ሴቶቻችሁ ናቸው አደባባይ እየወጡላችሁ ያላችሁ እያሉት የቡታጅራ ወንድ እጥረት አለበት። እናቴ የሰው ትዳር ላይ የሰው ባል ላይ የሰው ፍቅረኛ ላይ ነው አይናቸው እንደ እንትን የሚበረው። ኧረ እናንተ ተደበቁ። በያው እነዚህ እኔ ማፈቅረዋለሁ በይና፣ ደግሞ ሂጂ አንቺን ቡጥቡጣ አንሺ መጀመሪያውን። እኛ እኮ ነቅተናል፣ አውቀናል። እንደ አብርሃም ጅሉ በወንድማይነ ብሎ ቀረበ እንጂ አንድ ብላ ስትመጣ እናቴ ክፍተት ፈልጋ ነው የመጣችው። ገባች፣ አልወጣም አለች። እንደ መሽገር ተጣበቀች። በቃል አቀባዮቹ በኩል ተላከ ተላከ፣ አብርሃም አልገባው አለ። እንግዲህ እሱ የሚገባው ከሚስቱ ጋርና ከልጁ ጋር ብቻ ነው። እንያውቀውም በጓደኝነት ነው። ዛሬ ደግሞ ያው ተሰጣለት እና አረፈው። ትናንትና እንትና አብርሃም ልደቴን አስታውሶ አከበረልኝ አለች፣ ጅን በጓደኛው በሌላ ድራማ ሲሰራባት። ምን አይነት ድራሚስቶች ናቸው፣ እንደ ቡታጅራ ሴቶች። እኔ ምለው አሁን ነው እንደነቃችሁት? ቡታጅራውች አሁን ነው እንደነቃችሁት? አረ አረ ወይ ወረ ተዋረዳችሁ። ወይኔ ወይኔ ወይኔ ወይኔ ወይኔ። አረ እናንተ ሰላም ግን ጤና ይስጥልኝ። ሁላችሁ በያላችሁበት ሰላምታዬ ይድረሳችሁ። ሰላማችሁ ንብራሽዋ ብዙ ትርፍ ትርፍ ይባል። ሰብስክራይባችሁ እንዳይለየኝ። አንደምን አለችኝ። ስታስጠላ አለችኝ፣ ልታገቢኝ ነው? ልትደርኝ ነው? እኔ ቆንጆ የኔን መልክ እና የኔን እድሜ አሁን አንቺ መናገር ልታሸማቅኝ። እንዴት አሸማቅሽ? እንዴት ንግግር አወቅሽ? የቡታጅራ ገገማነሽ መሰለኝ። ሂጂ አንቺም ባለ ተረኛ ቡታጅራ አብርሃም ጋር ሂጂ፣ አንቺም ሪፖርት አቅርቢ። ገና ካሁኑ ማለት ነው፣ አመት ሳይሞላው ከሩታ ጋር አመት ምናምን ነው ቀጠለ፣ ከሄርሜላ ጋር አመት ቀጠለ፣ ከነፂ ጋር ከፈቀደች ነፂ። አሁን ሩታ ለሄርሜላ ነፂ ከፈቀደችን አሁን ደግሞ ነፂና ሄርሜላ እንካ ቅመስ እንኪ ቅመሽ ይባባላሉ ቀጠለ ግን በነገራችን ላይ ቆይ ሩታና አብርሃም የሚሰሩት ድራማ ግን አልገባኝ ለምሳሌ አሁን ሩታ እናት አባቷ ቤት ነች ያለችው አራስ ቤት ነች ያለችው አብርሃም ሊመጣ ሲል ማሚ ዳዲ አብርሃም ሊመጣ ነው እና አሁን ብቻዬን ነው የምጠብቀው ስለዚህ ውጡ ልትል ነው ድራማ አይመስላችሁም እንደመሰለኝ እኔ እንደዛ ነው ምክንያቱም ሁሌ ስናያት ውጭ ናት ሁሌ ስናያት ቤት ውስጥ አብርሃም ገብቶ ቡጥቡጥ ነው ሁሌ ስናያት እንዲህ ነው እንደ አራስ አራስነቷን ሳጣቅ እንደ እርግዝና እርግዝነቷን ሳጣቅ ነው እንግዲህ እዚህ የደረሰችው አሁንም ደግሞ አቶ አብርሃም እዚህ ከልጁ ጋር ነው ሙግት ወስዳለሁ አልወስድም ሩታ ትሰጭኛል አትሰጭኝም ነው ሔርሜላ ደግሞ እዛ ወጥታ ከቃል አቀባዮቿ ጋራ አፍቀር ሬዋለሁ ብላ ፈረቀችው እና ይለይላችሁ። ጭራሽ ቡጪ ስትበይ አፍቅሬዋለሁ! ወይ ነውር ነው ነውር ጌጥሽ፣ አንቺ ቅሌታም፣ ወራዳ፣ ውርደታም ፑ ፑ ፑ። አረ ወይኔ አረ እናንተ ተደበቁ፣ እግዚአብሔር ተደበቁ፣ ተደበቁ። የቡታ ጅራ ሴቶች ወይኔ፣ አይናችሁ ከባለ ትዳር ላይ ንቀሉ አይናችሁን። ፍቅራይ አሁን ሌሎቻችሁስ እንዴት ይሆን የምትኖርት? እንግዲህ ባሎቻችሁን ደብቁ ሌሎች የቡታጅራ ሴቶች ትዳር ያላችሁ ጨዋ ሴቶች ባሎቻችሁን ደብቁ። እንደው አደራችሁ አደባባይ ላይ እዛችሁ ከወጣችሁ ትነጠቃላችሁ። በቃ እንደ ይሄ ልጅማ የእኔ ነበር ፍቅረኛ የነበር ለምን ተሪያ ብሬ ተምር ያለውኝ የልጅነት ዕቃ ቀይ ነው ጨዋታ ነው ምናምን እያለች እናቴ እያባበለች ትቀማሻለች። በአሁን ሰዓት ጓደኛ የለም። በአሁን ሰዓት ጉርብትና ምናምን እያለም የእናቴ ልጅ ወየው ጉድሽ ቡታጅራ። እኔ ምላሁ ነው እንዲነቁት እኔ ምለው አሁን ነው እንዴ ፍቅር? እንደሚያውቁት ድሮ ፍቅር የለም እንዴ? ወንድ የለም እንዴ ድሮ? ምንም ባልኝ፣ እንግዲህ በእናንተ ስራ ነው። እኔ ምስቃውም ማላግጠውም በስራችሁ ነው። ወዳችሁ ነው። እንግዲህ ሚዲያ ላይ እስከወጣችሁ ድረስ የሰው ባል እስከነጠቃችሁ ድረስ የሰው ፍቅረኛ እስከነጠቃችሁ ድረስ ይነገራችኋል፣ እስከ ጥግ ድረስ ማለት ነው። እንዲገባችሁ እናንተ ከተማ ታቆሻላችሁ። አሁን ወደ አዲስ አበባ የገባችሁ ወንዶች የገባችሁ ሴቶች የቡታጅራዎች ከተማ ታቆሻላችሁ። ውጡ ከተማ እንዲህ አይነት ስራ የለም። የሰው ፍቅረኛ ላይ ነው የምትተክል ሴት የለችም ከተማ እናንተ ከክፍለ ሀገር መጣችሁ አዲስ አበባ የገባችሁ ሰዎች ናችሁ። የሰው ባል ላይ፣ የሰው ፍቅረኛ ላይ፣ የሰው ትዳር ላይ እየገባችሁ እናቴ እ ዘንቦ ናችሁ የተገኛችሁት እንደ ዘንብ ውርር እኔም ምሎ ቤተሰብ አላችሁ ግን ቢኖራችሁ መቼም እርግጠኛ ነኝ እንደው እናትና አባት ስሽ የአብርሃም እንዳለው እናቴ ስልክ አላት፣ ግን ሚዲያ ብታይ ኖሮ ይሄንን ወርቅ አትቀበለኝም ብሎ እንዳለው እናት አባቶቻችሁ ሚዲያ ቢከታተሉ ኖረ ደና ድሮ እንደው ጥንብ እርኩሳችሁን አደባባይ እነሱ ወጥተው ያወጧችሁ ነበረ። ግን ምን ዋጋ አለው? አይጠቀም። እህትና ወንድምስ የላችሁ? ምን የሚቆጣጠራችሁ ራታሰድቤ ነረ እኛን አዋረድሽን የሚል እህት ወንድም የላችሁ ቢኖራችሁስ መቼ፣ ጊዜው የገንዘብ ጊዜ አይደለም። ምን አገባኝ፣ እሷ ለተዋረደችው፣ እሷ ለረከሰችው ይልሃል እናቴ ወንድምህም። አረ ወይኔ፣ አረ ወይኔ፣ ቡታጅራ ለመሆኔ እግዚአብሔርን የእግዚአብሔርን አመሰግናለሁ። ድሮ እኮ ወይኔ የቡታጅራ ቡታጅራ ልጅ በሆንኩ ብዬ ማርያምን ምነው ቡታጅራ በኖርኩኝ ቡታጅራ በተወለድኩኝ ብዬ ነበር መመኘው። መጀመሪያ የመጡ ጊዜ እንደ ሄለንና እንደ ማርክ እንደ ፍቅርና እንደ ራሱ አብርሃምን በነበሩበት ሰዓት ላይ ዋው ነበር ፍቅራቸው። የዛኔ ውታድለው ውታጅራዎችን ነበር እናቴ አይናቸውን ገለጹ፣ አይናቸውን አበሩ። ከተማ ገብተው ፎቅ አዩ፣ ከተማ ገብተው አረንጓዴ አዩ፣ ከተማ ገብተው እናቴ ተብረቀረቀችላቸው። ከዛ በኋላ እናቴ የሚያዩት ዞር ሲሉ ቆንጆ ሴት ነው፣ ዞር ሲሉ ቆንጆ ሴት ነው። እናቺማ መምለጥ የለባትም እናቴ፣ አፈፍ ነው። ከቡታጅራ ይዛችኋቸው የሄዳችሁት ከተማ አልበቃ ብሏችሁ፣ ሌላ ሴት ላይ በቃ ሴት ማገላበጥ ሱሳችሁ፣ ወንድ ማገላበጥ ሱሳችሁ። እግዚኦ ቡታጅራዎች፣ እግዚኦ ቡታጅራዎች። ይብላኝላችሁ እንዴ! ሪካርዱን ሰበሩት እኮ ቡታጅራዎች። በሰው ባል መቀማት፣ በሰው ሚስት ላይ መቀማት ወንዶቹም ሴቶቹም እኮ ናቸው። ባይዘው ሴቶቹ ብቻ ነው፣ ወንዶቹም የሰው ፍቅረኛ ላይ አይናቸውን ይተክላሉ። ኧረ እናንተ እኔ እንጃ እንደ ቡታጅ እንደ ሀገር ቡታጅራ ተደፍራለች። እንደ ሴት ኢትዮጵያ በአጠቃላይ ተደፍራለች። የቡታጅራ ሴቶችን ስናይ ተደፍረዋል። ወይኔ ነፂ ግን ጉድሽን ሰማሽ? ነፂ ደግሞ የእንትን አለች ማ ስሟ ዓይናቸውን የገለጸችላቸው ይሄን ስራ ስሩ ብላ ዓይናቸውን እጃቸውን ሁሉ ነገራቸውን ያወጣቻቸው የተንቢ የተንቢ አሁን ምንት ሊሆን፣ ሴቶቹን ስታይ ምንት ሊሆን የነፂ የተንቢት ነፂ በጣም ጨዋ ጨዋ ጨዋ ጨዋ ወልዶ ጨዋ ያሳደጋት በቃ ባላገባሽ ባሏን ድብቅ እናቴ ባሏን ማካዩት ጉድ እኮ ነው። የቡታጅራ ሴቶች ይሄ ማኔ ድሮ ፈልገው ነበር እኮ ይሄ ማኔ እኮ ድሮ ማፈቅረው ነው ንጥቅ ትዳሯን፣ ልጇን እንዳታሳድግ ትዳሯን በአግባቡ እንዳትኖር ያደርጓታል። ቡታጭራ ያገባችሁ ሚዲያ ላይ እንዳታወጡ ባላችሁን፣ ወይም ሴቶ ወንዶቹ ሚዲያ ላይ እንዳታወጣ ሚስትክን፣ ትነጠቃለህ፣ ብሮ ትነጠቂያለሽ። ደብቀሽ እዛ ብትቀመጭ ይሻልሻል። እዛው ገመናችሁን እዛው እንደዚህ ከምትዋረዱ እንደዚህ ከምትዘግጦ፣ ጂሰስ ክራይስት። እኔ እንደ ዛሬ ደግሞ የሳኩትና እንደ ዛሬ ፈታ ያደረገኝ ቪዲዮ የለም እናቴ። ቶን ያልኩት ገና ሳየው ማለት ነው፣ ያውም ሳልከፍተው። ሄርሜላ በራሷን ቻናል ላይ ድንገት ከፈት ታደርጋለኝ፣ ላይቭ ሆኝ የነበረ ቲክታክ ላይ ያየሁትኝ በአንደኛው ስልኬ ሳይ ሄርሜላ አብርሽን አፈቅረዋለው፣ ዋት ነው ያልኩት። ከዛን ወዲያውኑ እናቴ ከሊ በቃኝ በቃኝ እናቴ ወደ ስራ ብዬ ወረድኩኝና ገባ ብያ ያለውኝ ቃል አቀባዮቹ ጋርዶቹ ግራና ቀኝ ቆመዋል። ሄርሜላት ሄርሜላ ታለቃቅሳለች፣ ያዞንበዋል። እኛ የኔ እናት መጀመሪያውንም እኮ እኛ አውቀናል። እንደው አብርሃም በጎ አላወቀም አልነቃም እንጂ እኛ ነቅተናል። በቃል አቀባዮቹን በኩል ዞሮ ደረሳት ለሩታ ለቅቄላታለሁ፣ እኔ ምን አገባኝ አለች። እሱ ደግሞ ውጭልኝ ከሕይወቴ አልፈልግም፣ እኔ ትዳሬን እና ልጄ እንፈልጋለን ብሎ በቀበላት በማግስቱ መጣችና አፈቅረዋለሁ አፍቅሬዋለሁ። ለማንም ያልነገርኩት ለሄርሜ ለብሩክና፣ ለእንትናማ ሚስጥር እኮ ነው። ነግረሻቸዋል። ለሚስጥር ታባክኛለሽ። ሄርሜላ ጥሩ አይደለም፣ ጥሩ አይደለም። እውነት ሚስጥር ማባከል እነ ሚስጥረኞችሽ አይደሉ ደብቀው የያዙት ሚስጥር አለ አይደል? ልክ እንደ አዲስ አቤል ምን አደረገ? አፈቅረዋል ውስጥ ከምርሽ ነው? ዋት አር ዩ ሲሪየስ ጅብ ለነገሩ አልነቃችሁም። ብትነቁ ኖሮ መች እንዲታወኑ ነበር መች እንዲታረጉ ነበር። ለማንኛውም ሶሊ ጥግሽ ነው። ያጅ እንደው አደራሽን ከአቤል ጋራ በዚህ ዓለም በዚህ ብትታረጂኝ ዞር ብለሽ እንዳትዪው፣ በእናትሽ ጽድት በይና፣ ቆንጆ ልዕልት ነሽ፣ አርፈሽ ተቀመጭ። የው ነግሬሻለሁ፣ የብሩክ ፍቅረኛ እንደ የሆነች የትግራይ ልጅ ውር ውር ሲል ነበር አብሯት እንደ እንዳትመለሽ በዛው ቀሪ። ምክንያቱም ብሩክና እንትና የሰው ፍቅረኛን አቀማምተው ለሰው ለመዳር ነው ታውቀው፣ ሚዲያ ላይ የተነሱት። የራሳቸውን እንጀራ የላቸውም፣ የራሳቸው ህይወት የላቸውም። የሰው ህይወት ውስጥ ገብተው እንደሊጥ ያቦካሉ፣ ያማስላሉ፣ ላይመለከታቸው አቶ አብርሃም ደግሞ በግድ ልጅን ካልሰጥ፣ በፀባይም ባገኘ ካይደለም በግድ እንኳን ወር ያልሞላው ልጅ አለ ይቅርና ዓመት ሁለት ዓመት የሞላው እንኳን ህግ ላንተ አይፈቅድልህም ደፋል። በፀባይ አንገትህን ደፍተህ እንደው ለስለስ ብለ እንኳን ገብተህ ባየ ዘጠኝ ወር ሙሉ መከሯን የበላችሁ እሷ፣ ስትወልድ ያማጠችው እሷ፣ ስትወልድ የተቀደደችው እሷ፣ ጡት ማታጠባው እሷ ማናንተ? በፀባይ ሄዶ ልጄን አሳየኝ እንጂ በሃርድ መንጭቃ ልትወስድ ደፋር። በኔዲያችሁ ታዋጣለች። ሂድ በቃ፣ ዛ መርመጥመጥ መልከስከስ ልማዳችሁ አለ። ሄድ እሷ ታዋጣለች። ያቺው ያቺ ልክስክሷ፣ ልክስክሷ በአሁን ሰዓት የጎዳና ሴት እንኳን እንደው ትዳር ያለው ወንድ ላይ አትወጣም። እውነት ለመናገር ጎዳና ላይ ያሉ የቡና ቤት ሴቶች እንኳን እንደው እላፊ ካልመጣባቸው በስተቀረ ባለትዳር ነው ወይስ ላጤ ነው ወይስ ሲንግል ነው ብለው ነው የሚጠይቁት ማለት ነው። እንዳንቺ አይናቸውን አፍጠው አይናቸው እያየ ልጁን ብሎ ልጁን እንክብካቤ በሚያደርግበት ሰዓት ላይ ትዳሬ ብሎ ወደ ትዳሩ በሚመለስበት ሰዓት ላይ ቀናሽ፣ አበድሽ፣ ነቀልሽ፣ ራስሽን በመ- እንትን ወጥረሽ አንተ ካልሄድክ ደህና ነኝ፣ እድናለሁ። አልጋ ላይ ተጋደምሽ፣ ሆስፒታል ገባሽ፣ ዛሬ አይንሽን አወጣሽና አፈቀዋለው አፍቅሬዋለው ይለይለት። ለማንም የተናገርኩት ያልተናገርኩት አቤት! እኔ አንቺን ቦን ከሚዲያ አይደለም ከሰፈር ድብቅ ብዬሽ ነበር የምትቀመጠው። ባፈቀረው እንኳን አልነግረውም፣ ምክንያቱም እሱ ትዳሩንና ሚስቱን እየፈለገ ስለሆነ ማለት ነው። አንቺ ወራ አዳ አሁን ደግሞ አጅና ነፂ ደግሞ ተባሉ ይዱና ዛ ሔርሜላ አብርሽ አሩታ እንደሆነ ጸዳ ብላበታለች ብለዋል አንዳንድ ሰዎች። ምንድነው ሲሉ ያየውት በስሟን በስሟ እስከሆነ ድረስ ማንት ማለት ትችላለች ይመስለኛል። ምን ስለሆነ ደግሞ ዩቲዩብንስ በራሷ ስም በሱ ስም የሚያደርገው እና ገንዘብ የሚያስከለክላል። አሁን ሔርሜላ ልጁ ለጅ ለበቃ እንደሆነ የዘመኑ እንትኖች እቃቹ እዚህ ላይ ነው መሰለኝ እንካ ነው ስጪን ሳይልሽ እንካ ነው የምትሉት። እያየን እንደነ ሄለን አይነቱ እንደነ የእሱን አይነቱ እንደነ ጽጉ አይነቱ ሚዲያ ላይ ራሴን አሳልፌ የሰጠሁ ስለምወድ ነው። እናቴ ያው መቼም ህግ ያለው ጥቁር አንበሳ ነው። ከሆስፒታል ከወጣችሁ ህግ የለም ተብሏል። አመን ነው እኛስ፣ በደህናው ጊዜ እናቴ ተጠቅመናል፣ ልጅ ወልደናል፣ እግዚአብሔር ይመስገን። እንደ ዘንድሮ የተዋረርንበት ዘመን የለም። ወይኔ ወየ ወየ፣ አለጋሻ ለማየው ጊዜ ተነበላ ወይኔ ታድላችሁ ግን፣ እንደው አንዳንድ ሴቶች ማርያምን በጣም ታድላችሁ ማለት። ምን ያህል ሞራል ምን ያህል ሕሊና ቢኖራችሁ የሰው ትዳር ላይ ተንጠልጠላችሁ፣ ወይ የሰው ፍቅረኛ ላይ የልጅ አባት ላይ ተንጠልጠላችሁ፣ እንደው አፍርሳችሁ ያንን የራሳችሁ እንደምታደርጉ ወይኔ። ምን አይነት ሞራል ነው ያላችሁ? እንደው የተዋረደ ስብዕና ያላችሁ እናንተስ እንደው መቼም የሚገባችሁ ሰዎች ያላችሁ። በሉ ደህና ሆኑልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። ጂሰስ ክራይት በጣም እንግዲህ ሶሪ። ቡታጅራይ ሶሪ። እንግዲህ ሴቶቻችሁን ካላስተካከላችሁ ከባድ ነው ከባድ ነው። ጦርነቱ ገና ይቀጥላል። ወደ ሌላ ሰላም